በቀጣይ የምናደርጋቸው ሁለት የዓለም ዋንጫ ጨዋታዎች ለእግር ኳሱ መሰረት የምንጥልባቸው ይሆናሉ ሲሉ አሰልጣኝ መሳይ ተፈሪ ተናገሩ። የኢትዮጵያ ብሔራዊ ቡድን በቀጣይ ለሚያደርጋቸው ሁለት የዓለም ዋንጫ የመጨረሻ ጨዋታዎች ዙሪያ ዛሬ ረፋድ በአሰልጣኝ መሳይ ተፈሪና በአንበሉ ሀይደር ሸረፋ በኩል በፌዴሬሽኑ ጽሕፈት ቤት ጋዜጣዊ መግለጫ ተሰጥቷል። አሰልጣኝ መሳይ ተፈሪ የምናደርጋቸው ሁለት የዓለም ዋንጫ ማጣሪያ ጨዋታዎች በቀጣይ ለሀገራችን እግር ኳስ መሰረት የምንጥልባቸውና በቀጣይ ለምናስበው ወጥ የሆነ የአጨዋወት መንገድ አቅጣ የምናስቀምጥበት ነው ብለዋል። በዓለም ዋንጫ ማጣሪያው ቀድሞ መውደቁን ያረጋገጠው ብሔራዊ ቡድኑ ለክብር ከመጫወት በዘን ጨዋታዎች ለክብራችንና ለማሊያችን በመጫወት ደረጃችን ለማሻሻል እያሰብን ወደ ሜዳ እንገባለን ሲሉ አሰልጣኝ መሳይ ተፈሪ ገልጸዋል። የዋሊያዎቹ አለቃ መሳይ ተፈሪ እግር ኳሱ ከገባበት የውጤት ማጣት ቀውስ ለማውጣት ረዥም ጊዜ እንደማይወስድ ገልጸው በዓለም አቀፍ ደረጃ ተወዳዳሪ የሚያደርገንን የአጫወት መንገድ መቅረጽና መከተል ግድ ይለናል ሲሉም ተናግረዋል። በተለይም ደግሞ በሩጫው በአምስት ና በ አስር ሺ ሜትር ጥሩ ሯጭ በመሆናችን በእግር ኳሱ ይህን ያለንን የተፈጥሮ አቅም ታሳቢ በማድረግ አጫወታችን መቅረጽ ያስፈልጋል ሲሉ አሰልጣኙ ሀሳባቸውን አካፍለዋል። አምበሉ ሀይዘር ሸረፋ በበኩሉ ሀገርን ወክሎ መጫወትና አምበል አንበል ሆኖ መጫወት ልዩ ስሜት እንደሚሰጥ ገልጾ ለጨዋታው ጥሩ ተዘጋጅተናልም ብሏል። የኢትዮጵያ ብሔራዊ ቡድን የፊታችን ሮቡ የምድብ ዘጠነኛ ጨዋታውን ከጊኒ ቢሳው ጋር በሩዋንዳ አማሆሮ ስታዲየም የሚያደርግ ይሆናል። ዋሊያዎቹ እስካሁን ባደረጓቸው ስምንት የዓለም ዋንጫ ማጣሪያ ዋ ዎች በአንዱ ብቻ አሸነፈው በሶስቱ አቻ ተለያይተው በአራቱ ተሸንፈው በአስር ነጥብ ከሁለት ሺ ሀያ ስድስቱ የዓለም ዋንጫ ውጭ መሆናቸው የሚታወስ